በስተት እንደተባባል ነው። ይህን እንትን ማለት የቲክቶክ አካውንት እንከፍተዋለን። ከዛ በኋላ እንግዲህ ይህን አንተን አካውንት ከከፈትን በኋላ ያው ቬሪፊኬሽን ነው የሚጠይቀው። ያን ቬሪፋይድ የምናደርግበት ምክንያት ቬሪፋይድ የምናደርገው ደግሞ ከዚህ ጋር ገብተን ስቱዲዮ እንገባለን። ቲክቶክ ስቱዲዮ እንገባለን። ቲክቶክ ስቱዲዮ ከገባን በኋላ ያው ሁላችን እንትን እንደምንለው ከዚህ ጋር ሞኔታይዜሽን የሚል አለ። እነዚህ የሞኔታይዜሽን እነዚህ ሁሉ እንግዲህ ሞኔታይዜሽን የሞኔታይዜሽን እንትኖች ናቸው። ከነዚህ ሁሉ ይሄንን በተለይ እኛ በእይታ ይከፍላል ምንለው የትኛውን ነው ማለት ነው? ከዚህ ውስጥ ክሬተር ክሬተር ሪዋርድስ ፕሮግራም የሚለው ይሄኛው ይሄ ነው ማለት ነው። ይሄ ነው እንግዲህ አሁን እኛን የሚመለከተን ከዛ ሁሉ ሌሎችም እንደየ ሁኔታቸው የሚከፍሉበትና የሚሰሩበት ሁኔታዎች ቢኖሩም ነገር ግን በእኛ አሁን ባለን ኮንቴክስት ወይም ባለን በዚህ ለዚህ ቶፒክ በያዝነው እና በእይታ የትኛው ነው የሚከፍለው የሚለውን በእይታ የሚከፍለው ግን ይሄ ክሬተር ሪዋርድስ ፕሮግራም የሚባለው ወይም ደግሞ በትንሽ አገሮች ብቻ የነበረውን እኛ ኢንተርናሽናል አካውንት በመክፈት እንዴት የትኛውም ሀገር ሆነን መጠቀም እንችላለን ብለን የተነሳንበትን ነው። ይሄን ነው የምንነጋገረው። እንግዲህ ያን ቬሪፋይድ እናደርገዋለን። ያን ቬሪፋይድ የምናደርገው እንዴት ነው? ከዚህ በፊት አካውንቱን ስንከፍት ሎኬሽኑን ወደ የምንፈልገው ሀገር ወደ አሜሪካ ወይም ደግሞ ወደ እንግሊዝ ወይም ደግሞ ወደ ፈረንሳይ ምናም እንዳለ ወደ ወይም ደግሞ ወደ ጣለ ወደ ሚካፍልባቸው አገሮች እንዳደረገ ነው ሁሉ። አሁን ደግሞ ያን ቬሪፋይድ ስናደርግ ትክክለኛማ የእኛን የራሳችን ማንነታችን ማረጋገጫ ስለሆነ የሚፈልገው ይህን ማረጋገጫ እንዴት አድርገን እናረጋግጣለን? እኛ የመጀመሪያ አካውንቱን የከፈትነው ለምሳሌ አሜሪካ ብለን ነው። እኛ ያለነው ደግሞ ኢትዮጵያ ነው ያለነው፣ ወይም ደግሞ የሆነ ነገር። ነገር ግን አሁን ይህንን ማረጋገጫ ስናስገባ እንዴት ሊሆን ነው? እንዴት ብሎ ይቀበለናል? ምክንያቱም እኛ ያለንበት የተለያየ አካውንቱን አለን የከፈትንበት ሌላ እኛ ደግሞ ያለንበት ሌላ ቦታ ስለሆነ እንዴት ብሎ ሊሆን ይችላል ነው ዋናው ጥያቄው። ስለዚህ እኛ የምናደርገው ይሄ ለዚህ ደግሞ ቀላሉ መንገድ ምንድን ነው? ይህን በምናስገባበት ሰዓት የግድ በፊት ሎኬሽኑን ወደዛ ወደምንፈልገው ሀገር እንደቀየር ነው ሁሉ ለቨሪፋይድ ለማድረግ ብቻ ሎኬሽኑን ወደ ወዴት እንቀይረዋለን? ወደ ለምሳሌ እኛ ኢትዮጵያ ከሆነ ወደ ኢትዮጵያ እንቀይረዋለን ወይም የኢትዮጵያ መረጃ ከሆነ የኢትዮጵያ ፓስፖርት ወይም የኢትዮጵያ ፋይዳ የሚባለው ካርድ ወይም እንደዚህ አይነት ከሆነ ያለን ወደ ኢትዮጵያ እንቀይረውና ያንን ቬሪፋይድ ካርድ ቬሪፋይድ አድርገ እናስገባለታለን ማለት ነው። ከዛ በኋላ በዛ ያረጋግጥልና አሁን እዚህ ጋ እንደምታዩት ይሄ ቬሪፋይድ አይዴንቲቲ ቬሪፊኬሽን የሚለው ማለት ነው። ይሄ ነው እንግዲህ አሁን እኔ ቬሪፋይድ ስላደረኩት አይዴንቲቲ ቬሪፊኬሽኑን ቬሪፋይድ ብሎኛል። ግን እናንተ ምንድን ነው የምታደርጉት? ይሄን አሁን ስትፈልጉ እናንተ ይሄ ዝጋ ነው እንግዲህ ሳብሚት ታደርጋላችሁ፣ ትቀይራላችሁ ሀገሩን እና ይህን ሳብሚት ወደምትፈልጉት ሀገር ሳብሚት ታደርጋላችሁ፣ ተቀባይነት ታገኛላችሁ፣ ልክ እዚህ አሁን እንደተቀበለኝ። ከዛ በኋላ እንግዲህ ወደ ቀጣዩ ክፍል ትገባላችሁ ማለት ነው። የቀጣዩ ክፍል ምንድን ነው? ይሄ ከተረጋገጠ ከዛ በኋላ በቀጣይ እንግዲህ ስራ ልንሰራ ነው ማለት ነው። ስራን ከሰራን በኋላ እኔ ይህን አካውንት ለምሳሌ በዚህ መልኩ ነው የከፈትኩት። ስለዚህ ይህንን አካውንት ከከፈትን በኋላ አሁን ስራ እየሰራልን ነው ማለት ነው። እዚህ ጋር ስንት ይታያል? 28 ለምሳሌ 28 ዶላር አለ ማለት ነው። አሁን ይህንን ዶላር እንዴት ነው የማወጣው ነው ቀጣይ ስራው የሆነው። ይህን ዶላር በነገራችን ላይ ከዚህ በፊት ይህንን አካውንት ስለከፈት ነው ብቻ ወደሆነ ወደ ምን ወደሚከፈልባቸው ሀገሮች ቀይረን ስለከፈት ነው። እንዲሁም ደግሞ እኛ ቬሪፋይድ ስላደረግ ነው፣ ወይም ደግሞ መረጃ አቅብ አቅርበን ተቀባይነት ስላገኘን ብቻ ይከፈለናል ማለት አይደለም። ቀጣይ ስራው ምንድን ነው የሚሆነው? ክራይቴሪያዎችን ተከፋይ የሆነ ስራ ለመስራት መቻል አለብን። ያ ምንድነው? ጥራት ያለው ቪዲዮ፣ አንደኛ ጥራት ያለው ቪዲዮ መስራት መቻል አለብን። ሁለተኛ ጥራት ያለው ቪዲዮ ከሰራን በኋላ ደግሞ ያንን ቪዲዮ ምን ምን መሆን አለበት አንድ ደቂቃ ያላነሰ መሆን አለበት። ጥራት ያለው መሆን አለበት። ሁለተኛ ከአንድ ደቂቃ ያላነሰ መሆን መቻል አለበት። ያው እድሜያችን ከ18 ዓመት በላይ መሆን አለበት። ከዛ ውጭ ይሄን ነገር እንደገና ደግሞ አስር ሺህ ፎሎወር ሊኖረን ይገባል። አስር ሺህ እና ከዛ በላይ ፎሎወር ወይም ተከታይ ሊኖረን ይገባል። እንደገና ደግሞ በተወሰነ ጊዜ ውስጥ ደግሞ ማለት መቶ ሺ ቪው ወይም መቶ ሺ እይታ ማግኘት መቻል አለብን። ነገር ግን ይሄ ትልቁ አሁን ይሄ መቶ ሺ እይታ እንዴት ሊገኝ ይችላል? በተወሰነ በወር ውስጥ ወይም ምናምን ብለን ልናስብ እንችላለን። ነገር ግን ዋናው ነገር ይሄ ቀላል ነገር ነው። በተለይ በቲክቶክ ቀላል ነገር ነው። በዩቱብ ወይም በሌሎች ፕላትፎርም ቢሆን የተወሰነ ሊከብድ ይችላል። ይሄ ግን በቲክቶክ ግን በጣም ቀላል ነው። የመጀመሪያውና ወሳኙ ነገር ቪዲዮ፣ ጥራት ያለው ቪዲዮ። አንደኛ ቬሪፋይድ የሆነ አካውንት ነው። ሁለተኛ ጥራት ያለው ቪዲዮ እስከሰራን ድረስ ያነ በራሱ ይዞት ይመጣል። ለምሳሌ እኔ በአንድ ቀን አንድ ቪዲዮ በአንድ ቀን ውስጥ 4000 ፎሎወር ይዞ መጥቷል። እንዲሁም ሁለት ሶስት ሲሆኑ እንግዲህ የነን ያንን በሁለት ወይም በሶስት ቪዲዮዎች ብቻ ያንን ፎሎወር ማሟላት ይቻላል ማለት ነው። ከዛ ውጭ ደግሞ ፎሎ በሚያደራረጉትም ያው ማሟላት እንችላለን ማለት ነው፣ ያንን 10000 ፎሎወር የሚለውን ከዛ በቀጣዩ ሌላው ሌላኛው ምንድን ነው? ያው ቪዲዮ ጥራት ያለው እስከሆነ ድረስ ያው ይህንን ያሟላልን። ሌላው ያን ቪዲዮ በተቻለ መጠን የምንሰራው ቪዲዮ ሰዎችን ለሰዎቹ ብቻ ብቻ የሰዎችን ችግር ሊፈታ የሚችል መሆን መቻል አለበት። ያ ካልሆነ ደግሞ ወይም ደግሞ ሰዎችንን ሊያዝናና የሚችል መሆን አለበት። በአጠቃላይ ሰዎቹ ሊፈል የሚፈልጉት አይነት ስራ መስራት መቻል አለበት ማለት ነው። ያ መሆን ሲችል በእይታው በቀላሉ በአንድ አዳር በአንድ አዳር አይደለም በወር በምናምን ይቅር እና በአንድ አዳር 100 ሺ ለምሳሌ ይሄኔ 4 ሺ ፎሎወር ይዞ መጣ ያልኳችሁ 24 ሰዓት ሳይሞላ መቶ ሺ ሰው አይቶታል። ስለዚህ ምንም ያን ያልከባድ አይደለም ማለት ነው። ይህን እንደዚህ በማድረግ ተከፋይነትን መኖሩን እናረጋግጣለን። ሌላው ይሄ ተከፋ የሚሆነው ግን በአብዛኛው ይህንን እይታ የሚያዩ ሀገሩ ደግሞ ይወስነዋል። ለምሳሌ ይህን የተሻለ ክፍያ ለማግኘት የተሻለ አገሮች ለምሳሌ እነ አሜሪካ እነ ዩኬ እነዚህ በአጠቃላይ ራሱ በኢንተርኔቱ ዓለም ውስጥ ጥሩ የሆነ እንትን ያላቸው ሀገሮች ከታየ ያን ምን የሚከፈለን ደግሞ ሊጨምር ይችላል። ኢትዮጵያ ከሆነ የሚታየው ወይም ደግሞ ወደዚያ ወደ እኛ ሀገር ከሆነ የሚታየው ግን ሊቀንስ ይችላል። ስለዚህ ያንን ደግሞ እንዴት ይሆናል፣ ያን በሚቀጥሉ እናየዋለን። ያንን ስለዚህ በሌሎች ሀገሮች እንዲታይ ምን ማድረግ አለብን? ያንን ደግሞ በሚቀጥሉ ማየት እንችላለን። ነገር ግን ይሄን ነገር ማረጋገጥና ማስተዋል ያለብን ነገር ለምሳሌ፣ ከዚህ ጋር እንደማሳያችሁ አሁን እዚህ ጋር 28 ዶላር ሰራ ይላል። አሁን ወደዚህ ገብተን ሳሳያችሁ፣ እንግዲህ ይሄ ለምሳሌ ይሄ ይሄ ቪዲዮ እዚህ ጋር እንደምናየው 111 ሺህ ሰው 111 ሺህ ቪው አለው ይላል። 111 ሺህ ቪው አለው ብሎ ከዛ አሁን ከዚ ይሄን እዚህ ገብተን ስናየው ይሄ ስንት ሰርቷል? ኦልሞስት 3 ዶላር ሰርቷል ማለት ነው። ስንት ፎሎወር ይዞ መጥቷል? 3689 ፎሎወር ይዞ መጥቷል። አሁን ይሄ ማለት ነው ይሄ እንዴት ሆነ ማለት እይታው ብዙ ነው፣ ነገር ግን የሰራው ትንሽ ነው ብለን ካልነ ወደዚህ ወደ ቪው ስንመጣ ይሄን ያየው እንግዲህ 62% ፐርሰንቱ ይሄን ቪዲዮ ያየው ኢትዮጵያ ነው ማለት ነው። ስለዚህ 62% ይሄን ያየው ኢትዮጵያ ስለሆነ ለዚህ እይታ አይከፈልበትም ማለት ነው። እና ሌሎች ግን እነዚህ እና ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ፣ ሳውዝ አፍሪካ እና ዩናይትድ ስቴትስ፣ እስራኤል፣ ካናዳ፣ ዩናይትድ ኪንግደም እነዚህ እንደዛ እንደ አንድ ነጥብ ምናምን ያገኙት እነዚህ ግን፣ እነዚህ ተደምረው ነው። ከነዚህ ነው እንግዲህ ያንን ነገር እንዳገኝ ያደረገኝ የነዚህ እይታ ነው ማለት ነው። እና አሁን ሌላ ደግሞ ለምሳሌ ከሌላኛው ስንሄድ፣ ለምሳሌ አንድ ቪዲዮ እንጨምርና አሁን ለምሳሌ ይህ ቪዲዮ ስናይ፣ ይሄ ቪዲዮ አራት መቶ አርባ ሺ ሰው አይቶታል። ይህን አራት መቶ አርባ ሺ ሰው ያየውን ይህን ክሊክ አርገን እንየውና አሁን ውስጥ እንግባና ይሄን ስንት ስንት ፎሎወር ይዞ መጥቷል? 4757 ፎሎወር ይዞ መጥቷል። አሁን ይሄ የታየው ብዛት ስንት ነው? ይሄ 440 300 ሰው አይቶታል ማለት ነው። እና ይህን ያህል ሰው አይቶት የተከፈለው ስንት ነው? 12000 ማን ነው? 12 ብር ማን ነው? 12 ዶላር ከ59 ሳንቲም ይላል። እና ይህን ያህል ከታየ 440 ሺህ ከታየ እንዴት 12 ዶላር ብቻ ወይም 12 ከ50 ዶላር ሆነ የሚለውን ስናይ፣ አሁንም እንደዚህ አሁንም በእይታው ይወስነዋል። አሁን ለምሳሌ ከዚህ ጋር አሁንም ይሄን እንግባና እናረጋግጥ፣ የት ሀገር ነው የታየው የሚለውን አሁንም ይሄ 60 ፐርሰንቱ የት ነው የታየ ማለት ነው ኢትዮጵያ ነው እንግዲህ። ሌሎች እነዚህ እነዚህ ከሌላ ሀገር የታዩት እነዚህ ፐርሰንት ናቸው እና በዛ ምክንያት ይቀስ እንትን ይላል ማለት ነው። እና ቢሆንም ግን ጥራት ስላለው ከእያንዳንዷ ቪዲዮ በተለይ አሁን ለምሳሌ ብዙ ስራ የሌለው ሰው በየቀኑ አንዳንድ ጥራት ያለው ቪዲዮ ቢጭን እና በጣም ቫይራል እየወጣለት ፎሎወሩን በጣም እየበዛ በሚሄድበት ሰዓት በቀን ብዙ ወይም ደግሞ በሳምንት ውስጥ ብዙ እንትኖችን የማግኘት ብዙ ሳንቲም ወይም ዶላር የማግኘት እድል ይኖረዋል ማለት ነው እና ያ ሁኔታ ይወስነዋል ነው እንግዲህ ምለው። ከዛ ውጭ ምንድነው? እዚህ ስቱዲዮ አሁንም ስቱዲዮ ሳንወጣ አሁን እንግዲህ ይሄ ነው። ከዚህ በኋላ እንግዲህ ቀጣዩ ምንድነው? ከዚህ ቀጣይ ይሄን ካል እንደዚህ ካደረግን ቀጣዩ ምንድነው ካልነ እዚህ ይህ ሁሉ ፕሮሰስ አድርገን እንደገና ቅድም ያየነውን ይህን ዶላር ሰርቷል፣ ወይም ደግሞ ይሄንን ፓውንድ ስተርሊንግ ሰርቷል። ይሄን ፓውንድ ስተርሊንግ ከሰራን እንደገና ቬሪፋይድ ካደረግን፣ ወይም ደግሞ ይሄንን ዶላር ከሰራን አሁን ቀጣይ ስራችንን እና የመጨረሻው ምንድነው ይሄን ገንዘብ ወደ እኛ ተከፋይ ወይም እንዴት እንከፍ ይከፈለናል፣ እንዴት ይከፍለናል የሚለውን እናያለን። እሱን የምናየው ደግሞ ምንድነው ኒው ፔይመንት ሜትድ አቫይለብል ይላል ይህ ፔመንትን ና ይህን የፔመንት ሁኔታውን እናስተካክላለን ማለት ነው። እሱን እስከ አስተካከልን ድረስ ተከፋይ እንሆናለን ማለት ነው። ያው ስለው ስለሆነ ነው። እና ይህን ባንክ ትራንስፈር ይላል እዚጋ ያው ባንክ የባንክ እንትን እናስገባለን። የምንፈልገውን በምን ሀገር እንዲከፈለን ነው የምንፈልግ የሚለውንም እናስገባለን። እኔ ያው እዚጋ ባንክ እንትኔን አስገብቻለሁ። ይው ከዚህ ጋር የባንክ ባንክ እንትንን ስላስገባውኝ ተጨማሪ ከፈለግኩ ደግሞ ተጨማሪ ባንክ እንትን ማስገባት ከፈለግኩ ደግሞ አድኒው ውዝድሯል ሜትድ ብዬ ደግሞ ከዚህ ጋር ለምሳሌ ክሊክ አደርግና በዚህ በምን በምን ሌላ ተጨማሪ ያለ ማለት ነው። ፓይፓል ማስገባት ማስንት ማድረግ ትችላለህ። ፓይፓል ለምሳሌ እኛ ኢትዮጵያ ሁነን በምን እናስገባዋለን? በፔይፓል እናደርገዋለን ማለት ነው። እሱንም ያው ሬጅስተር አድርገን ቀጣና ተከፋይ እንሆናለን ማለት ነው። በፓይፓል አሁን እንዳሳየዋችሁ በአብዛኛው በተለይ የኢትዮጵያ በፓይፓል ነው እንግዲህ እንትን ማድረግ የምንችለው። ፓይፓል መጀመሪያ ፓይፓል አካውንት እንዴት ይከፈታል የሚለውን ከዚህ በፊት የሰራዋላችሁ ቪዲዮ አለ። ያን ተከታተሉ። አስፈላጊ ከሆነ ደግሞ እንደገና ምንም ግልጽ ካልሆነ አሁንም ቢሆን ያንን ምንም እንኳን ብሰራላችሁም ያ ቪዲዮ ግልጽ ካልሆነላችሁ በቀጣይ እንዴት አድርገን መስራት እንችላለን፣ እንዴት አድርገን ፓይፓል እንዴት አድርገን ክሬት አካውንት ክሬት ማድረግ ወይ ፓይፓል ክሬት ማድረግ እንችላለን፣ እንዴት አድርገን ብሩን ወደዛ ትራንስፈር እናደርጋለን የሚለው ከዚህ በፊት የሰራውትንን የቲክቶክ ላይ የጫንቁትን እናንተ ታዩትና፣ ይህ ምና ጥያቄ ግልጽ ካልሆነላችሁ በአስተያየት መስጫው ኮሜንት መስጫው ላይ እዛ ላይ ብታስቀምጡልኝ አስጠያቂዎቻችሁን ኮሜንታችሁን እዛ ብታስቀምጡ ማበረታታትም ከሆነ ማበረታቻችሁን ጥያቄም ከሆነ ጥያቄያችሁን እዛ ላይ ያስቀምጡልኝ። እዛ ላይ እያየውኝ አንድ ላይ የብዙ ሰዎች ጥያቄ የሆነውን፣ ለአንድ ሁለት ሰው ጥያቄ የሆነውን ለብቻችሁ መልስላቸዋለሁ። በዛው ላይ እዛው ኮሜንት ላይ መልሰዋለሁ። ለብዙዎች ይጠቅማል፣ የብዙዎች ጥያቄ ነው ብዬ ያሰብኩትን ደግሞ እንደዚህ ሳማራይዝ አድርጌ ጠቅላላ አድርጌ ደግሞ ቪዲዮ እሰራላችኋለሁ እና እንግዲህ ለአሁኑ ይህን ይመስላል። ሞክሩት፣ ተስፋ አትቁረጡ። ብዙ አንዳንዶቻችሁ በቃ ማይሆን ይመስላችኋል። ነገር ግን ይሄ በጣም ቀላል ስራ ነው። ምንም ብዙ እውቀት የሚጠይቅ ነገር የለውም። በጣም ቀላል ነገር ነው። ዋናው ነገር ተረጋግቶ እና በትግስት መስራት ነው። እኔ የወዚህ እንደምታዩት ስራ፣ የሆነ ስራ በቂ ስራ አለኝ። ነገር ግን ለማስተማሪያነት ብዬ የከፈቱት እንዲሁም ለ ይሄን እንዴት እንደሚሠራ በትርፍ ሰዓት እንኳን ባለች በሌሊት በሌሊት በሚሰራ ሰዓት ይህን እንዴት እንደእንዴት አድርጎ እንደ መስራት እንደቻለ አሳይቻችኋለሁና ስለዚህ ይሄን እኔ የከፈትኩት ለማስተማሪያነት ብዬ እንኳን እንደዚህ የከፈትኩት ይሄን እንደዚህ ከሰራ በመደበኛነት ሰራበታለሁ፣ ይለወጥበታለሁ፣ ብዙ የተሻለ ነገር አገኝበታለሁ ብሎ በቂ ጊዜ ያለውና በቂ ስራ እየሰራ ማቅረብ የሚችል ሰው ደግሞ ከዚህ የተሻለ ብዙ መስራት ይችላል፣ እና ብዙ ለመስራት ሞክሩ፣ ጣሩ። አስፈላጊውን ነገር ያው ጠይቁኝ፣ ለመረዳት ሞክሩ። አብረን እየተረዳዳን አብረን ትያል የተወሰነ ነገሮችን ማስወገድ ብንችል ጨለማን ከመርገም አንድ ሻማ ማብራት የሚባል ነገር አለ እና ሁሌ ዝምለን ያው የሌለንን ነገር እያሰብን ዝምለን ቆንጭ ከምንል ምን የሆነ ነገሮችን ስንሞክር የሆነ ነገር ጨለማው እየተገፈፈልን በመጠን ቢሆን ይሄዳልና፣ ይህን ብንሞክር ጥሩ ነው ብዬ አስባለሁ። አመሰግናለሁ።